በስም አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላምላችኋለሁ። እንደምን ዋላችሁ? እንደምን ልይሳ አሜን። እንደ ኃጢያታችንና እንደ በደላችን ብዛ ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ጥቅምት አምስት ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን በዚህ ዕለት ምን ያደረጉበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን የመከረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥቅምት አምስት ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዚች ቀን ተአምራታቸውና ትሩፋታቸው እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆኑ ታላቁ አባታችን አቡነ ገብረ መንፈስ ቅዱስ የእረፍታቸው መታሰቢያ ዕለት ስለሆነ ነው። ታዲያ የእረፍታቸው መታሰቢያ ዕለት ነው ስንል ልናውቅ የሚገባ ነገር አለ። ይህስ ምንድን ነው ካልን፣ ለመቶ ዓመት ህዝበ ኢትዮጵያን ማርልኝ ብለው በዝቋላ ተራራ በሚገኘው ሐይቅ ላይ ተዘግዝቀው ለምነው የምህረት ቃል ኪዳንን የተቀበሉበትና እንዲሁም ደግሞ ያረፉበት ቀን መጋቢት አምስት ቀን ነው። ታዲያ ያንን መጋቢት አምስት ቀን ያረፉበትንና ቃል ኪዳን የተቀበሉበትን ዕለት ወደዚህ አምጥተን ጥቅምት አምስት ቀን ማክበራችን ስለምንድን ነው ስንል መጋቢት አምስት ቀን በታላቁ በአብይ ጾም ወቅት ላይ ስለሚውልና ፍትሐ ነገሥት አንቀጽ 15 ላይ ደግሞ በአብይ ጾም በዓል ማክበር ስለሚከለክል አብይ ጾም የጾም የጸሎት ወቅት ነውና የጌታችን የመድኃኒታችን የሱስ ክርስቶስን ህማሙን ግርፋቱን የምናስብበት ፍጹም አዘን እንጂ ደስታ የሌለበት ስለሆነ መጋቢት አምስት ቀን ይከበር የነበረው የአባታችን የአቡነ ገብረ መንፈስ ቅዱስ የእረፍታቸው መታሰቢያ ወደዚህ መጥቶ ጥቅምት አምስት ቀን እንዲከበር ሊቃውንት አባቶቻችን ስለወሰኑልን በውሳኔያቸው መሠረት መጋቢት አምስት ቀን ይከበር የነበረውን ክብር በዓል ጥቅምት አምስት ቀን እናከብራለን ማለት ነው። ይህንን በሚገባ አስቀድመን ልናውቅ ያስፈልጋል። መጋቢት አምስት ቀን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የእረፍታቸው መታሰቢያ ነው። እንዲሁም ደግሞ ቃል ኪዳንን የተቀበሉበት ዕለት ነው። ያንን ነው የምናከብረው ዛሬ ጥቅምት አምስት ላይ ማለት ነው። ታዲያ የእረፍታቸው መታሰቢያ ነው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ማን ናቸው፣ ከማን ተወለዱ፣ የሚለውንም ጭምር ልናውቅ ያስፈልጋልና ይህንን ታሪኩን ከብዙ በጥቂቱ ጥር አድርገን እንመለከታለን እንግዲህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እናትና አባታቸው ማናቸው ስንል፣ አባታቸው ስምዖን ይባላል። እናታቸው ደግሞ አቅሌሲያ ትባላለች። ታዲያ እነርሱም ለዘመናት ለሰላሳ ዓመት ሙሉ ልጅ በማጣት ሲሰቃዩ እግዚአብሔር አምላካችን ልጅ ስጠን ብለው ሲያለቅ ሲኖሩ ናቸው አባታችን ስምዖንና እናታችን አቅሌሲያ ማለት ነው። ታዲያ አንድ ቀን እናታችን ቅድስት አቅሌሲያ ቤተ እግዚአብሔር ገብታ ከስዕለ ስላሴ ስር ወድቃ ስትማጸን ሳለ አንድ ድምፅ ሰማች። ምን የሚል ድምፅ ስንል ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ የሚል ድምፅን ሰማች። ይህንን ድምፅ ሰምታ በአግራሞቷና ደስ ብሏት ወደ ቤቷ ከተመለሰች በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታሕሳስ 29 ቀን ተወለዱ ማለት ነው። ታዲያ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተወለዱባት ዕለት አንድ ድንቅ ነገርን አከናውነዋል። ምንድን ያከናወኑት ስንል ገና ከእናታቸው ማሐፀን በወጡባት ቀን ከእናታቸው እቅፍ ወርደው ከጨለማ ወደ ብርሃን ላወጣኝ፣ ለአብ ለወልድ፣ ለመንፈስ ቅዱስ ምስጋና ይሁን እያሉ ለአጋዕዝተ ዓለም ለቅድስት ስላሴ ሰግደዋል። ምስጋና ሁሉንም አቀርበዋል። ልብ በሉ፣ ገና ከእናታቸው ማሕፀን በወጡባት በመጀመሪያይቱ ቀን ማለት ነው ይህንን ምስጋና ያቀርቡት። ታዲያ ጻድቁ አባታችን ሦስት ዓመት ሲሆናቸው የእግዚአብሔር መልእክተኛ ገናና መልአክ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወሰደና በአንዱ አበብኔት ደጅ ላይ አስቀመጠው። ታዲያ በአንዱ አበብኔት ደጅ ላይ ካስቀመጠው በኋላ ወደ አበብኔቱ ገብቶ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር አዘዘውን ነገር ሁሉ ነገረው። እግዚአብሔር አዘዞትም ከእናቱ ዕቅፍ ላይ ወስዶ አምጥቶ በሱ ደጃፍ ላይ እንዳኖረው ነገረው። ታዲያ አባ ዘመደ ብርሃንም ነገሩ እውነት እንደሆነ ይረዳ ዘንድ አዎ ወደ ውጪ ተነስቶ በሩን ከፍቶ ሲወጣ ደጅ ላይ አንድ መልኩ የሚያምር መልከ መልካም የሆነ ፈገግታ የተሞላ ሕፃን ልጅ በሩ ደጃፍ ላይ ያገኘ። በዚህም እጅግ ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳሞት አቅፎም ወደ ባቶ አስገባው። እጅግም ደስ አለው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን በስርዓት በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉ ኪዳንንና ሐዲስ ኪዳንን አስተማረው። ማንካልን አባ ዘመደ ብርሃን ልብበሉ ከዚያም በኋላ ክህነት ይሰጣቸው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰዳቸው። ጳጳሱን ባያቸው ጊዜ ደስ አለው፣ የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስም ጸጋንና ክብርን የተሞላ ሆነ ጻድቁ አባታችን። ልብ በሉ ታዲያ ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበሉ። ቅስና ከተቀበሉ በኋላ በጾም በጸሎት በስግደት በብዙ ትጋትም እየተጋደሉ በበረሃ ውስጥ ብቻቸውን ይኖሩ ጀመረ። በበረሃ ውስጥ ብዙ ዘመናትን ሲኖሩ ነፍሳቸውን እንዲህ ይሏት ነበረ። ነፍሴ ሆይ፣ እወቂ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ እወቂ። እንግዲህ ጽኚ፣ በርቺ፣ ታገሺ ይሏት ነበረ። ታዲያ ጻድቁ አባታችን ቆዳቸው ከአጥንታቸው እስኪጣበቅ ድረስ ያለ መብልና ያለ መጠጥ በእንድ ያለ ግብር በመጠመድ ለብዙ ዘመናት ኖሩ። ከእጽዋት ወይም ደግሞ ከእንጨት ፍሬዎች ምንም ነገር ሊመገበው አልፈለጉም። ለስጋቸው የሚጠቅም ነገር ምንም አይነት ነገር ሊያደርጉ አልፈለጉም። ከብዙ ዘመናት በኋላ ታዲያ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር አምላክ እንዲህ አላቸው የብርሃን ሰረገላ ይሁንልህ፣ መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሄድ። በዚያም ከደይን የምታወጣቸው ነብሳት አሉሃለው። ልብ በሉ። ከዚህ በኋላ ጸድቆ አባታችን አቡነ ገብረ መንፈስ ቅዱስ ስልሳ አነበሶችና ስልሳ ነብሮች በፊት በኋላ አጅቧቸው ወደ ሀገራችን ወደ ኢትዮጵያ ተጓዙ። የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤልም ከአነበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራቸው ነበረ ወደ ምድረ ከብድ ማደረሳቸው ከዚያም ወደ ልዩ ተራራ ወደ ደብረ ዚቋላ ወሰዳቸው። እዚህ ጋር ልታስተውል የሚገባ ነገር አለ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ስዕል ስንመለከት ከስራቸው እግራቸው አካባቢ አንበሶችና ንብሮች ይሳላሉ። አይናቸው አካባቢ ደግሞ የቁራ ስዕል ይሳላል። ይህንን ሲመለከቱ አንዳንድ አላዋቂዎች ወይም ደግሞ በቅድስት ሃይማኖታችን ውስጥ የሌሉ በውጭ ሆነ የሚነቅፉ ሰዎች አይ የእናንተ ቤተ ክርስቲያን እኮ ነብሮችን አንበሶችን ቁራዎችን ነው የምታስመልካችሁ፣ የእናንተ ቤተ ክርስቲያን በአዳም ልኮ ነው የምታስመልካችሁ ብለው ሊነቅፉ ሲሞክሩ እንመለከታለን። ነገር ግን ቅድስት ቤተ ክርስቲያናችን የትኛውንም ቅዱሳን ስዕላት ስላ ስታሳየን በስዕሉ ላይ የምንመለከተው ነገር ሁሉ ከታሪካቸው ጋር የሚያዝ ነገር እንደሆነ ልናውቅ ያስፈልጋል፣ ከመተቸታችን አስቀድሞ በጻድቁ አባታችን ስዕል ላይ ለምንድን ነው የአንበሳና የነብር ስዕል የተሳለ የሚለውን ልናውቅ ያስፈልጋል፣ ልንጠይቅ ያስፈልጋል። የቁራ ስዕል ለምን ተሳለ ብለን ልንጠይቅ ያስፈልጋል። በተዋህዶ ውስጥ ያለን ሰዎችም ልናስተውል ያስፈልጋል። የእናንተ ቤተ ክርስቲያን እንዲህ ነው እኮ የምትሰብካችሁ እንዲህ ነው እኮ የምታስመልካችሁ ሲባል እውነት መስሏችሁ የምትጠራጠሩ ሰዎች አላችሁ። አትጠራጠሩ ወገኖቼ፣ የትኛውንም አይነት ጥያቄ ስትጠይቁ ስትጠየቁ አትፈሩ፣ አትደንግጡ። የተጠየቃችሁትን ጥያቄ ጠጋ ብላችሁ መምህራንን ጠይቁ። ቤተ ክርስቲያናችን የትኛውንም ነገር ካለምንም ምክንያት አታደርግም። የጻድቁ አባታችን ስዕል ላይ የምትመለከቱት አንበሶችና ነብሮች ለምንድነው የተሳሉት ስንል፣ ወደ ሀገራችን ኢትዮጵያ ሲመጡ አንበሶችና ነብሮች አጅበዋቸው እንዳመጧቸው፣ የእግዚአብሔር መልአክ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በንፋስ ሰረገላ አሳፍሮ ይመራቸው እንደነበር እንድናስብ ነው ቅዱሳን አባቶቻችን ቢሆንም እኔና እናንተ ምንፈራቸው ዛሬ የዱር አራዊቶች እንኳን የሚታዘዙላቸው የእግራቸውን ትቢያ የሚልሱላቸው ናቸው። ልብ በሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ወደ ሀገራችን ወደ ኢትዮጵያ ሲመጡ ስልሳ አንበሶችና ስልሳ ነብሮች አጅቧቸው ነው ወደ እኛ ሀገር የመጡት ወደ ኢትዮጵያ ምድር የመጡት የተጓዙት። ይህንን ለመግለጽ ነው ስዕላቸው ሊያየት ሳለ እንጂ እኛ ያንን ለማምለክ አይደለም። አንበሶቹን ነብሮችን ለማምለክ አይደለም። ለምን ተሳሉ ብለን ጠይቀን የጻድቁ አባታችንን ታሪካቸውን እንድንማር ነው፣ በስዕላዊ መልክ ትምህርቷ ስታስተምረን ነው። ቅዱስ ቤተ ክርስቲያናችን እንዲህ አይነት ስዕል ምትስልልን ልብ በሎ ወገኖቼ እንጂ ያንን ለማምለክ አይደለም። የእኛ ቤተ ክርስቲያን እንኳን አንበሳና ነብር ልታመልክ ቀርቶ እንኳን ቁራ ልታመልክ ቀርቶ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስንም ጭምር አታመልክም። አራት ነጥብ። አታመልክም ወገኖቼ። የእኛ ቤተ ክርስቲያን የምታመልከው አጋዕዝተ ዓለም ቅድስት ስላሴን ነው፣ እግዚአብሔርን ብቻ ነው የምታመልከው። እግዚአብሔርን ብቻ ነው። ደግማችሁ ደጋግማችሁ ያዙ ይህንን ወገኖቼ። ቅዱሳንን፣ ጻድቃን፣ ሰማዕታትን ደግሞ እግዚአብሔር አምላክ ስላከበራቸው እግዚአብሔር አምላክ በነርሱ በኩል ያደረገውን ታምር ለማሰብ ለመዘከር እናከብራቸዋለን፣ እናስባቸዋለን። አማልዱን አስታርቁን ብለንም ደግሞ እንማጸናቸዋለን። ለምን ካልን እግዚአብሔር አምላክ ስልጣን ስለሰጣቸው፣ እግዚአብሔር አምላክ የምሕረት ቃል ኪዳንን ስለገባላቸው ቅዱሳት በዓላትን የምናክብረው እግዚአብሔር ከቅዱሳን ጋር ያለው ግንኙነት ከሚገለጽባቸው መታሰቢያዎች መካከል አንዱ በዓል ነው። በቅዱሳን መታሰቢያ በዓል ላይ አዎ እግዚአብሔር በእነርሱ ላይ አድሮ የሠራው ሥራ እንዲሁም ደግሞ የፈጸማቸው ተአምራት እንዲሁም ደግሞ ለሰው ልጆች ያደረጋቸው ምሕረትና የገባው ቃል ኪዳን ይታሰባል። ለዚህ ነው የቅዱሳን ጻድቃንን ቀንን አመታዊ ክብረ በዓል የምናከብረው። ይህም ደግሞ መጽሐፍ ቅዱሳዊ ነው። ዝም ብለን አይደለም። የቱጋኖ መጽሐፍ ቅዱሳዊ ነው የምትሉት ካላችሁ፣ እግዚአብሔር አምላክ በነቢዩ ኢሳይያስ ላይ አድሮ በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 6 ላይ የተናገረው ኃይለ ቃል አለ። ምንድን ነው ካልን፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም ከሰጠኋችሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ ይላል። ልብ በሉ ወገኖቼ የማይጠፋ የዘላለም ስም እሰጣችኋለሁ የሚለውን ይህንን አምላካዊ ቃል ምክንያት አድርጋ ቅድስት ቤተ ክርስቲያናችን የቅዱሳንን በዓል ማክበር የጀመረችው ዛሬ ሳይሆን ጥንት ነው፣ ድሮ ነው ማክበር የጀመረችው ወገኖቼ። ለምን ካልን ደግሞ እግዚአብሔር አምላካችን በቤቴና በቅጥሬ የዘላለም የማይጠፋ ስም እሰጣችኋለሁ ብሏቸዋልና ዛሬ በብዙ አድባራት ላይ አድባራቱ በተለያዩ ቅዱሳን ስም በተለያዩ መላእክት ስም ቢሰየሙም እንኳን የሚመለከው ግን እግዚአብሔር አምላክ ነው። የሚፈተተው የክርስቶስ ቅዱስ ሥጋና ክቡር ደም ነው። የሚታደለው የክርስቶስ ቅዱስ ሥጋና ክቡር ደም ነው። የሚቀደሰው ቅዳሴም እግዚአብሔር አምላክን የሚያመሰግን እግዚአብሔር አምላክን በጸሎት እንድንማፀን የሚያደርግ ነው። የሚመለከው እግዚአብሔር አምላክ ብቻ ነው። በእኛ ቤተ ክርስቲያን ወገኖቼ ለቅዱሳ ስዕላት ስንሰግድ ደግሞ አመለካችሁ የሚሉንም ሰዎች አሉ። እኛ ለቅዱሳን ስዕላት የምንሰግደው እያመለከን አይደለም። ስግደት በመሰረቱ ስንት አይነት እንደሆነ በባለፈው ትምህርታችን ላይ በደንብ ተማምረናል። የጸጋ ስግደት አለ። የአምልኮ ስግደት አለ። የአምልኮ ስግደት የምንሰግደው ለፈጣሪ ብቻ ለእግዚአብሔር ብቻ ነው። የአክብሮት ስግደት የምንሰግደው ደግሞ ለጻድቃን፣ ለሰማዕታት፣ ለመቤታችን ለመላእክትም ጭምር ነው። ስለዚህ ለቅዱሳ ስዕላት ስንሰግድ የምንሰግደው ለወረቀቱ ወይም ደግሞ ለስዕሉ ሳይሆን ስዕሉ ላይ ለተሳለው ለዚያ ጻድቅ ነው። የምንሰግደውም ደግሞ የጸጋ ወይም ደግሞ የአክብሮት ስግደት ነው የምንሰግደው እንጂ እያመለክን አይደለም። ይህንን በደንብ ለይታችሁ ልታውቅ ያስፈልጋል። ወደ ቀደመ ነገራችን ስንመለስ ታዲያ ወደ አገራችን ኢትዮጵያ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሲመጡ ስልሳ አንበሶችና ስልሳ ነብሮች አጅበውት ነው ብለናል። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በንፋስ ሰረገላ አሳፍሮ ይመራቸው ነበረ ብለናል። ወደ ምድረ ከብድም አደረሳቸው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰዳቸው። ወደ ደብረ ዝቋላ ከወሰዳቸው በኋላ አባታችን በባህሩ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን እንዲሁም ደግሞ ደቡቡን አራቱንም ማዕዘን የኢትዮጵያን ማዕዘን ከመለከቱ የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በአይኖቻቸው ፊት የተገለጠ ሆነው ተመለከቱ። የኢትዮጵያ ሰዎች በወቅቱ በዘመኑ የሚሰሩት ኃጢአት ሁሉ በግልጽ ሆኖ ለጻድቁ አባታችን ታያቸው። ከዚያም በኋላ ምን አደረጉ ስንል ወዲያውኑ በራሳቸው ተዘግዝቀው ተወርውረው ወደ ባሕር ውስጥ ገቡ። ወደ ባሕር ውስጥ ከገቡ በኋላ እኒህን የእጆችን ፍጥረቶች የሆኑትን ካለማርካቸው ከዚህ ባሕር እንደማልወጣ በእግሮችም እንደማልቆም በሕያው ስም እምል አለው ብለው ማሉ። ከዚያም በኋላ አርባ ቀንና አርባ ሌሊት አው በውሃ ውስጥ ቁልቁል ተዘግዝቀው ተወርውረው ገብተው አርባ ቀንና አርባ ሌሊት ሲጾሙ ውስጥ ያሉ ይኖሩ፣ ልብ በሉ ከዚያም በኋላ ታዲያ ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመላክ አማካኝነት ወደ አባታችን መጣ። አባታችንም ይህንን ነገር ሲሰሙ አይ አልወጣም አሉ። እኔ መታሰቢያህን የሚያደርገውን ስሜን የሚጠራውን ሰው ብቻ ሳይሆን እነዚህ የእጅ ፍጥረቶች የሆኑትን የኢትዮጵያን ሰዎች ሁሉ ካልማርክልኝ ከዚህ ባህር አልወጣም አሉ። እንዲህ ብለው ሲመልሱ መልአኩ ካጠገባቸው ሄደ። አባታችን ገብረ መንፈስ ቅዱስም ታዲያ በዚያ ባህር ውስጥ መቶ ዓመት ኖሩ። መቶ ዓመት ሙሉ የኢትዮጵያን ሕዝብ ማርልኝ ብለው ሲጾሙ ሲጸልዩ በባህር ውስጥ ተዘግዝቀው ኖሩ። ስጋቸው ሁሉ አለቀ፣ ደማቸውን በባህር ውስጥ ፈሰሰ፣ አጥንቶቻቸውም እንደ በረዶ ነጭ ሆኖ ታዩ። አጋንንትም ታዲያ ከአራቱም ማዕዘን እየመጡ በየቀኑ ሰባት መቶ ሺህ ሶስት መቶ ሺህ እየሆኑ እየመጡ በቀስታቸው ይነድፋቸው ነበረ። መቶ ዓመትም ሙሉ አጥንቶቻቸውን በሻፎ ድንጋይ ይፍቋቸው ነበረ። ይህን ሁሉ መከራ ጻድቁ አባታችን በትዕግስት ሲቀበሉ ኖሩ። ለመቶ ዓመታት ሙሉ ማለት ነው። ልብ በል ወገኖቼ፣ በደንብ አስተውሉት። እስቲ አስር ቀን አይደለም ወገኖቼ፣ አስር ወር አይደለም፣ መቶ ዓመት ነው። መቶ ዓመት ሙሉ ባህር ውስጥ ቁልቁል ተዘግዝቆ ሊያውም ስለ ራሳቸው ሳይሆን ስለ ኢትዮጵያ ሕዝብ ብለው የኢትዮጵያን ሕዝብ ማርሊም ብለው መቶ ዓመት ሙሉ ተዘግዝቆ መጸለይ ማለት በጣም ከባድ ነው ወገኖቼ። ጻድቁ አባታችን ይህን ሁሉ መከራ ለዚያውም ደግሞ አጋንንት በየቀኑ እየመጡ በቀስታቸው እየነደፏቸው አጥንቶቻቸውንም በሻፎ ድንጋይ እየፋቋቸው ይህን ሁሉ መከራ እያደረሱባቸው ይህን ሁሉ መከራ በትዕግስት ሲቀበሉ ኖሩ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከዚህም በኋላ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጻድቁ አባታችን መጣ። ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁ ተነስና ውጣ አለው። በዚህ ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወጡ። አጥንቶቻቸውም እንደ ወንፊት ቀዳዳ የተበሳሰ ሆኖ ተገኙ። ጌታችንም ታዲያ ሰውነታቸው እንዳሰሰውና ጤንኛ አደረጋቸው። ጤንኛ ካደረጋቸው በኋላ ወደ ምድረ ከብድም ሰደዳቸው። ከዚያም ወደ ላይ ወጥተው ከፀሐይ በላይ ከሰማይ በታች ሆነው እስከ ሰባት ዓመት ድረስ በአየር ላይ ቆዩ። ልብ በሉ ከፀሐይ በላይ ከሰማይ በታች ነው ማለት ነው፣ ለሰባት ዓመት። ከዚያም በኋላ ወደ ምድረ ከብድ ወርደው እንደ አምድ የተተከለ ሆነው ሰባት ዓመት ቆመው ሲጸልዩ ኖሩ። ሰባት ዓመት ቆመው ሲጸልዩ ሳለ ወደ ሰማይ ሲመለከቱ ቅንድቦቻቸውን አልከደኑም። ራሳቸውን ወደ መሬት ዝቅ አላደረጉም። እጆቻቸውን ወደ ሰማይ ዘርግተው ለሰባት ዓመት ያህል እንደ አምድ የተተከለ ሆነው ሲጸልዩ ኖሩ። ልብ በሉ። እነሆ ታዲያ ሰይጣን ለመልካም ነገር ሁሉ ተቃራኒ ነውና፣ መልካም ስንሰራ ፈተና ለመፈተን ዘወትር የሚተጋው ሰይጣን ዲያብሎስ ጻድቁ አባታችን ለሰባት ዓመት ቀጥ ጥሎ እንዳምድ የተተከለ ሆነው ሲጸልዩ ሳለ፣ ለብበሉ ሰይጣን በቁራ ተመስሎ መጣ። ቅድም ያልኳችሁን አስተውሉ በቅዱሳን ስዕላት ላይ የትኛውም ነገር ሲሳል ምክንያት አለው። ከታሪካቸው ጋር የሚያያዝ ነው ብለናል። የአንበሶችና የነብሮቹን ተመለከትን። አሁን ደግሞ ቁራ ዓይናቸው ጋር ይሳላል። ያ ስለ ምንድን ነው የሚሳለው ስንል አባታችን እንደ አምድ ሆነው እንደ አምድ የተተከለ ሆኖ ሰባት ዓመት ቆመው ሲጸልዩ አይናቸውን ሳይከድኑ ቅንድባቸውን ሳያነቃንቁ ራሳቸውን ዝቅ ሳያደርጉ እጆቻቸውን ወደ ሰማይ እንደዘረጉ ለሰባት ዓመት ስለቆዩ ይህ ያልተመቸው ሰይጣን ዲያብሎስ በቁራ ተመስሎ ወደ እርሳቸው መጣ። ወደ እርሳቸው መጥቶ ሲመለከታቸውም ታዲያ አይኖቻቸው ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሳቸው ላይም ተቀምጦ ታዲያ ሁለቱንም አይናቸውን አንቁሮ አሳወራቸው። አይናቸውን ሲያሳውራቸው ራሳቸው ላይ ቁጭ ብሎ አይናቸውን ሲያጠፋባቸው ጻድቁ አባታችን ጸሎታቸውን አላቋረጡም። እንደዛ አድርጎባቸውም እንኳን ምንም ሳያጓድሉ እስከ ሁለት ሳምንት ድረስ እንደ ቀድሞ በመትጋት ሲጸልዩ ኖሩ። አሰውሎ ወገኖቼ ሰይጣን በቁራ ተመስሉ መጥቶ ዐይናቸውን ቢያጠፋባቸውም ዐይናቸው ጠፍቶ እንኳን እጃቸውን እንደዘረጉ ጭንቅላታቸውን ወደ ሰማይ እንዳቀኑ ለሁለት ሳምንታት ያህል በትጋት ሲጸልዩ ኖሩ። ልብ በሉ። ስለዚህ ቁራ ለምንድና አይናቸው ጋር የሚሳለው ስንል ቁራው ሰይጣን ዳብሎስ በቁራ ተመስሎ መጥቶ አይናቸውን እንዳጠፋቸው እሳቸውም ደግሞ ጸሎታቸውን እንዳላቋረጡ እንድንማር ነው። ልብ በሉ። ከዚህ በኋላ ታዲያ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆሙ። በሁለቱ አይኖቹ ላይም እፍ አሉበት፣ ብርሃንም ሰጧቸው። አይኖቻቸውም እንደ ቀድሞ ማየት ጀመሩ። በእውነት ክብር ለአምላካችን ሆን ወገኖቼ፣ ቀድሞ ሰይጣን ዲያብሎስ በቁራ ተመስሎ መጥቶ አይናቸውን ቢያጠፋውም እንኳን ቅዱስ ገብርኤልና ቅዱስ ሚካኤል መጥተው አይናቸውን መለሱላቸው። ከዚያም ታዲያ ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላችሁ ዘንድ ወደ ዝቋላ ሂድ አሉት። ከዚያም በኋላ መላእክት ካጠገባቸው ሄዱ። እርሳቸውም ተነስተው ወደ ዝቋላ ተጓዙ። በጎዳናም ሲጓዙ ሳሉ ሦስት ሽማግሌዎች ከእንጨት ጥላ በታይ ተቀምጠው ተመለከቷቸው። አባታችን ገብረ መንፈስ ቅዱስም ታዲያ እነዚያን ሽማግሌዎች ባዩቸው ጊዜ ልሰወራቸው ብለው በልቦናቸው እያሰቡ ሳሉ እነዚያ ሽማግሌዎች ሌሎች ፈጥነው በእግዚአብሔር ዙፋን ተማጽነንሃል ሦስታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በዚህ ጊዜ ጻድቁ አባታችን ጠጋ ብሎ ሲመለከታቸው፣ ሁለመናቸውን ሽበት የከበባቸው የደከሙ ሆኖ አገኛቸው። ሽማግሌዎቹንም ታዲያ አዎ አንደኛውን አንስቶ በጀርባው አዘለው። ወደ አንድ ምዕራፍም አደረሰው። ሽማግሌው ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ ደክመሃል፣ አሳርፈኝ ከዚህ አለው። አባታችንም ሽማግሌ ሆይ እኔን በምን አወከኝ አለው ሽማግሌውም ሄደ፣ ባልንጀሮቼን ላምጣልኝ አለው። ተመልሶም ሁለት ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አደረሰው። በዚያም ካደረሰው በኋላ አስቀምጠው፣ ሶስተኛውንም ተመልሶ ሄዶ አመጣው። ሽማግሌውን አዝሎ ሁለቱ ወዳሉበት ቦታ አድርሶ በአንድነት አኖረው። ከዚህም በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል አላቸው። እነርሱም ታዲያ ተነስተው ቆሙ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ ደግሞ አንድ መሆናቸውን ገለጡለት። የአባቶቻችን አለቃ ቅዱስ አብርሃም እንዳየ እንደተመለከተ፣ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም የስላሴን አንድነትና ሦስትነት ሚስጥር ተመለከቱ። በእውነት ክብር ለአምላካችን የሆን ወገኖቼ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ታሪካቸው ገድላቸው በእኔ አንደበት ተዘርዝሮ ተነግሮ የሚያልቅ አይደለም። ዛሬ ለመማማር ያህል እነዚህን ጥቂቶቹን አነሳን እንጂ ገድላቸው ተአምራታቸው ትሩፋታቸው እጅግ የበዛ ነው ብዙ ብዙ መከራ ስቃይን ተቀብለዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ብዙ መከራ ስቃይን ከተቀበሉ በኋላ አዎ በሽተኞችን እንዲፈውሱ፣ ሙታንን እንዲያስነሱ ስልጣን ከተሰጣቸው በኋላ አዎ ሙታንን አስነስተዋል፣ በሽተኞችን ፈውሰዋል። እንደዚሁም ደግሞ እውራንን አብርተዋል፣ ጎባጣውን አቅንተዋል፣ ድንቅ ድንቅ ተአምራትን አድርገዋል። እግዚአብሔር አምላክ በሰጣቸው ስልጣን መሰረት ማለት ነው። ታዲያ ከዚህ ዓለም የሚለዩበት ቀን በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። ከተገለጠላቸውም በኋላ ስማቸውን ለሚጠራና መታሰቢያቸውን ለሚያደርግ አስራ አምስት ትውልድ እንደሚመረላቸው የምህረት ቃል ኪዳን ሰጣቸው። ስምህን የጠራውን ዝክርክን የዘከረው የገድልህን መጽሐፍ ያጻፈውን የሰማውን ያሰማውን በስምህ በተሰራ ቤተ ክርስቲያን መባ ያስገባውን ቤትህን የሰራውን ስምህን የጠራውን ሁሉ አስራ አምስት ትውልድ ድረስ እምርልሃል የሚል ቃል ኪዳንን ገባላቸው። ልብ በሉ ወገኖቼ። ጻድቁ አባታችን ይህንን ቃል ኪዳን የተቀበሉት መጋቢት አምስት ቀን ነው። ይህንን ቃል ኪዳን ከተቀበሉ በኋላ የድሜ ዘመናቸው አምስት መቶ ሥልሳ ሁለት ከሆነ በኋላ በሰላም በፍቅር መጋቢት አምስት ቀን አርፈዋል ማለት ነው። ስለዚህ መጋቢት አምስት ቀን ቃል ኪዳን የተቀበሉበትንና ያርፉበትን እለት እናክብራለን ማለት ነው። በዚህ እለት የሚከበረውን ክብረ አለው ዛሬ ጥቅምት አምስት ቀን አምጥተን የምናከብረው ለምንድነው? ወደዚህ አምጥተን የምናከብረው ካልን መግቢያችን ላይ እንዳልን ይህ መጋቢት አምስት ቀን በአብይ ጾም ወቅት ላይ ስለሚውል አብይ ጾም ደግሞ አዎ የጌታችንን ሕማማቱን ግርፋቱን፣ ስቃዩን የምናስብበት ስለሆነ ፍጹም አዘን እንጂ ደስታ ስለሌለ ፍታ ነገስት አንቀጽ አምስትም በዚያ ወቅት ላይ በሰሞነ አብይ ጾም በዓላትን ማክበር ስለሚከለክል ወደዚህ ተዘዋውሮ ጥቅምት አምስት ቀን የጻድቁ አባታችን የአቡነ ገብረመንፈስ ቅዱስ የእረፍታቸው መታሰቢያ ቀን እንዲከበር ተደርጓል ማለት ነው። ስለዚህ የምናከብረው በዚህ ምክንያት ነው። ይህንን ያወቅነን የተማርነውን ደግሞ ላልተማሩ ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅኑን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስመክር ስናሰታ ማህተብ ባንገቱ ላይ ካሰረጅበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባል ሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቅድስት ቤተ ክርስቲያናችን አስተምሮ ለእናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው ነው እግዚአብሔር አምላካችን እስካሁን አሳት ጠብቆ ያሰማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ለሁሉ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስድሳ መቶ የአማረ ፍሬ አፍርተን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና ብጉ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።